በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ዳህል አደረገን። የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማይታት አምላክ የእኛ ፈጣሪ የእኛ ጌታ ሉል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? አሁን በቀጥታም አያችሁ በኋላም ደግሞ እግዚአብሔር አምላካችን ወዶና ፈቅዶ ይሄ ቃል የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ። በዝማሬ ያገለገለንን ወንድማችን ሊቀመዘምራን ይልማን እግዚአብሔር አምላክ የበለጠ ጸጋውን አብዝቶ አብዝቶ ይስጠው እያልን ወገኖቼ እንጸልያለን። እግዚአብሔር ቢረዳን ወንድማችን ቅድም በደንብ ሰምታችሁት ከሆነ ዝማሬው ላይ አልፈርድምኔ፣ ምን አለ አልፈርድምኔ፣ በማንም በደል በማንም ኃጢአት በፈረድኩበት እንዳልመዘን ጌታ ሲመጣ በኃይል በስልጣን አልፈርድም እኔ በማንም በደል በማንም ኃጢአት ለምን ጌታ ሲመጣ በፈረድኩት እንዳልፈረድ፣ አለ ወንድማችን። ትክክል ነው። እግዚአብሔር ቢረዳን ወንድሞቼ፣ ዛሬ የምንማርበት እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ በሚል ይሆናል። ምንም ነገር ይዛችሁ ባትሄዱ በትህትና ሆኜ የምለምናቸው ወገኖች ችን ቃል ይዛችሁልኝ ሄዱ። እንዳይፈረድባችሁ እንዳይፈረድባችሁ አትፍረዱ፣ ወገኖቼ ይሄ ቃል የእግዚአብሔር ቃል ነው። ይህን ቃል እኔ ያልኩት ቃል አይደለም። የምድርና የሰማይ ፈጣሪ ልዑለ ባሕሪ እግዚአብሔር ኢየሱስ ክርስቶስ ያለው ነው። ልጆቼ ስሙ። እንዳይፈረድባችሁ አትፍረዱ። በሰዎች ላይ ዝም ብላችሁ አትፍረዱ። ሳታስተውሉ፣ ግራ ቀኙን ሳታዩ አትፍረዱ። አለበለዚያ አለ መዳን ያለ ይፈረድባችኋል። ወንድሞቼ፣ ሳታስተውሉ፣ ሳታጣሩ፣ ሚዛናዊ ሳትሆኑ፣ ባላወቃችሁት ነገር እርግጠኛ ባልሆናችሁት ነገር ባሉ አሉ ተነስታችሁ አደራ እንዳትፈርዱ። የፈረዳችሁለት በእናንተ ላይ ይፈረዳላል። የሚያሳዝነኝ ወይም ደግሞ ወገኖቼ በነገራችን ላይ የፈራጆች አለቃ ከፈራጆች አንዱ የሆንኩኔ ራሴ ነኝ። በሰው ላይ ፈራጆች ከሆኑ ዋና ብባል እኔ ራሴ ነኝ፣ ከዚህ ነጻ አይደለሁም ግን ታዲያ ምንድን ነው? ለምን ለኛ ትነግረናለህ ብትሉኝ እግዚአብሔር መንፈስ ቅዱስ ልጄ ሆይ በማንም ላይ አንተ አትፍረድ ብሎ ወገኖቼ በኋላ በጓዳ ከወቀሰኝ በኋላ እኔን ያስተማረኝን ምናልባት ቢጠቅማችሁ እናንተንም ብዬ ወንድሞቼ ላካፍል ነው እንጂ ትልቅ አስተማሪም ለመሆንም አይደለም። ስለዚህ በዚህ ዘመን ወገኖቼ በጣም ትልቅ ችግር የሆነው ምን አለ ብላችሁ ብጠይቁኝ አንድ ነገር፣ ንስሐ ያጣ ትልቅ ኃጢአት አለ። ንስሐ የማያቅ ንስሐ ያጣ ወገኖቼ፣ ይልቁንም ሰዎች ልክ እንደ ሃይማኖት አድርገን የያዝ ነው። አንድ በደል አለ እግዚአብሔርን ያሳዘነ ወገኖቼ፣ በደንብ ሰማችሁኝ፣ ንስሐ የማያቀው ወይም በሌላ አነጋገር ንስሐ የማንገባበት ልክ ፍቃድ የተሰጠን ይመስላል ሰዎች ላይ ስንፈርድ ያ ኃጢአት ወገኖቼ ሰው ላይ መፍረድ ነው። ያ ኃጢአት ወገኖቼ በሐሰት መመስከር ነው። ይህን ኃጢአት ወንድሞቼ ራሳችሁን መዝኑ። ስንቶቻችን እኔን ጨምሮ ንስሐ አንደኛ ንስሐ አንገባም፣ ግን የገባለታ፣ ከገባን፣ እኔ እኮ በሰው ላይ ፈርጃለሁ። እኔ እኮ በማላቀው ባልተረዳሁት ግራ ቀኙን ሳልመለከት መለከት ፈርጃለሁ፣ ብለን ስንቶቻችን ንስሐ ገብተናል። ለዚህ ነው ወገኖች ንስሐ አጣው የዘመኑ ኃጢአት ያልኩት። ንስሐ አጣ የዘመኑ ኃጢአት፣ በወንድም ላይ መፍረድ፣ በሰው ላይ መፍረድ፣ በወንድም ላይ በሐሰት መመስከር። በነገራችን ላይ መፍረድና መመስከር እዚህ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። ምን ማለትህ ነው ብትሉኝ፣ አንድ ሰው አምጥቶ የሆነ ነገር ይነግረናል ሳናጣራ ሚዛናዊ ሳንሆን፣ እንደሱማ ከሆነ እከሌ እኮ እንደዚህ ነው ሬድ አንድ ብላክ ዋይት አንድ ብላክ በሆነ መልኩ እከሌ እንደዚህ ነው፣ እከሌ እኮ እንደዚህ ነው ብለን እንፈርዳለን። እስቲ የከሌን ሳይድ ኦፍ ስቶሪ እንስማ፣ ምናልባት ያላወቅነው ነገር ይኖር ይሆናል አንልም። ስለዚህ ምን እናረጋለን? እንፈርዳለን። መፍረድ ብቻ አይደለም ያን የፈረድነውን አብዝተን አራብተን ወደ ሌሎች እናከፋፍለዋለን። እነ ከሌ እኮ እንደዚህ ያደረጉ፣ እንላለን። ይገርም ነው። አሁን ደግሞ በሐሰት መሰከረ። ለዚህ ነው መፍረድና መክሰስ በዚህ ኮንቴክስት በዚህ አውድ ውስጥ የአንድ ሳንቲም ሁለት ገጽታዎች ናቸው። እግዚአብሔር ግን እንደዚህ አለ፣ ልጄ ሆይ በማንም ላይ አንተ አትፍረድ አለ። ይህን ብቻ አይደለም፣ እግዚአብሔር ያለው ወንድምህን በሐሰት አትክሰስ አለ። ግን የሚያሳዝነው ከሁሉ ወገኖቼ፣ በዚህ ዘመን ብዙ ኃጢአት እንሰራለን፣ ብዙ በደል እናደርጋለን። ከበደሎቹ ግን የላቀው ወይም ንሳ ያላወቀው አንድና አንድ ኃጢአት ምንድን ነው ብላችሁ ብትሉ፣ በሰው ላይ መፍረድ። ባላወቅ ነው፣ ባልተረዳ ነው፣ ባላረጋገጥ ነው፣ ማስረጃ ሳይኖረን ወገኖቼ በሰዎች ላይ እንፈርዳለን። ቀኑ ሙሉ የሚገርማችሁ፣ መፍረድ ብቻ እኮ አይደለም። ቀኑ ሙሉ ዘመኑ መቼም የቴክኖሎጂ ነው፣ ተመችቷል። ፌስቡክ፣ ዩቱብም፣ ምንም ቲክቶክም አለ። እዛ ላይ ወጥተን ይህንን ኃጢአታችንን እንደ ኩራት፣ ነውራችንን እንደ ኩራት በአደባባይ እንዘራዋለን። በሐሰት እንመሰክራለን። በሐሰት አትመስከር ይላል እግዚአብሔር ቃል። ሰዎች ከዚህ የሚያመልጡ ይመስላቸዋል። አንዳንድ ጊዜ አንዳንድ አንድ ወንድሞቼ ጋር ስንወያይ የሆነ መረጃ ይዘው ይመጣሉ። አረ ይሄ ነገር ቆይ፣ እስቲ መረጃው ምንድን ነው? አይ አንተ ደግሞ እንደው ሁሉ ነገር መረጃ አለው እንዴ? እሺ very interesting okay ብለን ስንላቸው መልሰው ወገኖቼ፣ አው ይሄ እኮ አይገናኝም፣ ይሄ እኮ ከእግዚአብሔር ቃል ጋር አይገናኝም። ይሄ የፖለቲካ ጉዳይ እኮ ከእግዚአብሔር ጋር አይገናኝም ይላል። ወንድም ይገናኛል። ስማይ የሰው ነብስ ሰው እስከጎዳ ድረስ የሰው ስብዕና እስካጎደለ ድረስ በእኔና በአንተ ፍርድ ሰው የሚሞት ከሆነ ወንድም እግዚአብሔር ደሙን ከእኔና ከአንተ ላይ ይፈልጋል። ለምን አትፍረድ? በወንድምህ ላይ በሐሰት አትመስክር ብሎናል። በጀብደኝነት አይደለም የምንናገረው፣ ወንድሞቼ፣ በትህትና ነው። እኔ በዚህ ውስጥ ራሴ የፈራጆች አለቃ ነኝ ወገኖቼ። እዚህ ወገኖቼ፣ ንስሐ ያጣው የዘመኑ ኃጢአት ምንድን ነው ብለን ብንል፣ በሰው ላይ መፍረድ፣ በሰው ላይ በሐሰት መመስከር። ማጣራት የለም፣ ሚዛናዊ መሆን የለም። የለም ኖሞር ሚዛናዊነት። ሰው ሁሉ ወገኖቼ በሰው ላይ መፍረድን እንደ ሃይማኖት ይዞታል። ሊስንቱሜ እንደ ሃይማኖት ይዞታል። ምን ማለት ነው? እንደ ሃይማኖት ይዞታል። ሃይማኖት ማለት ወንድሞቼ ሰው ሁሉ ሊያደርገው የሚገባ የማይቋረጥ ከፈጣሪ ጋር ያለን ግንኙነት ሃይማኖት ይባላል። የማይቋረጥ ቅዳሴ፣ ይቋረጣል አይቋረጥም። ጸሎት ይቋረጣል አይቋረጥም። ቅዳሴ ሲቋረጥ አይታችሁ ታውቃላችሁ? ለምን ሃይማኖት ነው እንደ ሃይማኖት እኛ ሰዎች ላይ መፍረድን እንደ ሃይማኖት አድርገን ይዘነዋል እግዚአብሔር እንዴት ይታረቀን ኧረ ይሄ እኮ በሰው ላይ መፍረድ ነው ስትል አይ አንተ ደግሞ ምን አገናኘው ይሄ የማይገናኝ ነገር ይሄ እኮ እንደውም ስለ ፖለቲካ ነው እንላለን አይደለ ወይዘሬ ቸርች ፖለቲክስ ነው ኦር ይሄ እኮ ፖለቲካ ነው ወንድሜ ስማኝ እኔ እናንተ የፈረድነው ጉዳይ እኔ እናንተ በሐሰት የመሰከርነው ጉዳይ ሄዶ ሄዶ ሰው ላይ ጉዳት ካደረሰ፣ በዚህ ምክንያት ሰው ከሞተ፣ ወንድሜ ደሙን እግዚአብሔር ከኔና ከአንተ ይፈልጋል። ይህንን ነው እግዚአብሔር ለእኔ ያለ፣ ልጅ በማንም ላይ አትፍረድ። ስለዚህ እንደ ሃይማኖት አድርገን ይዘነዋል። አያችሁ፣ በጣም ያሳዝናል በጣም ያሳዝናል። ስለዚህ ንስሐ ያጣ ኃጢአት በዘመናችን የነገሰ ማንም ሰው የማያስተውለው ከትልቅ እስከ ትንሽ ትልልቆቹም የማያስተውሉት ትንንሾቹ ደቂቃኑም የማናስተውለው አንድ ገዝፎ በእኛ መካከል ደንድኖ የወጣ ኃጢአት ንስሐ ያልገዛው ኃጢአት ሁላችን የወደቅንበት ኃጢአት የእግዚአብሔር ቃል ግን እንደዚህ ይላል። ወገኖቼ፣ በዚህ ጉዳይ ላይ አትፍረድ፣ እንዳይፈረድብህ አትፍረድ። በወንድምህ ላይ በሐሰት አትመስክር። ምስክርነት ተሰጥ ይሆናል፣ ሚዛናዊ ሁን፣ ማስረጃ ይኑርህ፣ ያየኸውን ያረጋገጥከውን መስክር። ለወገኔ ነው ብለህ አድልተህ፣ ለዘሬ ነው ብለህ አድልተህ ብትመሰክር ተጠያቂነት አለ። የሚገርመው በጣም የሚያስደንቀውን ነገር ልንገራችሁ። በጣም የሚገርመው በሰው ላይ መፍረድ በጣም ቀላል ነገር ነው፣ በጣም ቀላል ነው። እኔ በሕይወቴ ኤክሰርሳይዝ አድርጌዋለሁ። ኢንቱቴል ወገኖቼ፣ በሰው ላይ መፍረድ እጅግ በጣም ቀላል ነው። ከባዱ ምንድን ነው? ትክክል መስራት ከባድ ነው። ትክክለኛ ነገርን መስራት ነው ከባድ መፍረድ ቀላል ነገር ነው ምንም ችግር የለውም አያችሁ ግን ከባዱ ምንድን ነው በትክክል መስራት በሰዎች ላይ ፈርደን እኛ ሄደን ያንን ነገር በትክክል መስራት በጣም ከባድ ነገር ነው ስለ አንድ ስራ አንድ ሰው ስለሰራው ነገር አጣጥሎ አቃቂር አውጥቶ ዲሞራላይዝ አድርጎ መናገር ቀላል ነው ያ ወንድም ያታናሽ ብላቴና የሰራውን ስራ መስራት ግን ከባድ ነው። ከባድ ነው። መተቸት ቀላል ነው። በሰው መፍረድ ቀላል ነው። ወንድሞቼ ሰዎች የሰሩትን ያንን ስራ መስራት ግን እጅግ ከባድ ነው። ወይም በሌላ አነጋገር ወገኖቼ፣ መናገር እኮ ቀላል ነው። መናገር ቀላል ነው። እኔ ማሳምሪያ ሁን የናገረው የለ፣ መናገር ቀላል ነው። መኖር ነው ከባዱ መኖር ነው ከባድ፣ ወንድሞቼ። ስለዚህ እግዚአብሔር ቃል ግን ምን አለ? እንዳይፈረድብህ አትፍረድ። ማስጠንቀቂያ ነው። ፍርድ አለ። ለዚህ ነው ወንድማችን ይልማም ቅድም አልፈርድም እኔ በማንም በደል በማንም አጢያት በፈረድኩበት እንዳልመዘን ጌታ ሲመጣ በኃይል በሥልጣን በቸርነቱ አምላክ ባይተውኝ በደሌን ሁሉ ውስጤ ቢፈተሽ በተሰጠኝ ሕግ በቅዱስ ቃሉ በምን ምግባሬ በሰው ፈርዳአለው? አለው፣ አይኔን ነቅንቼ እንዴት ያለው በደሌ በስቶ ለራሴ ሳላውቅ በኃጢአት ሞቼ፣ እንዴት በሰው ላይ ፈርዳለሁ? አለ ወንድማችን ይልማ። እግዚአብሔር ጸጋውን ያብዛለት ወንድማችንን። አልፈርድ አልፈርድምኔ በማንም በደል፣ አልፈርድምኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመዘን ጌታ ሲመጣ እንዳልመዘን በኋላ መጣበታለሁ። ወገኖች ጌታም ድረስ አይቆይ ፍርዱ እዚህ አለ። ሁለት ፍርድ አለ። አንደኛው ከጌታ ነው፣ ሁለተኛው ከሰው እንፈረዳለን። አቃቂር ማውጣት ቀላል ነው። የጌታ ፍርድ በጌታ ቀን ይሆናል። የሰው ፍርድ ግን አሁን ይሆናል። እዛ እነዛ ሰዎች አቃቂን አውጥተን የፈረድንባቸው ሰዎች ቦታ ላይ ሲያስቀምጡን አዎ እናፍራለን። ግን ችግሩ ምን መሰላችሁ? እፍረት ጠፍቶብን የለኛ ጠፋብን እኮ ፍረት። ይሄ ፍረት ጠፋ። ባለፈው በውሸት መሰከርን ፈረድን። ነገሩ ውሸት መሆኑ ሲረጋገጥ ኦ አም ሶሪ፣ በጣም ይቅርታ በድያለሁ፣ እግዚአብሔር ወይ አጥፍቻለሁ ከሌና ከሌን እኮ እንደዚህ ብያለሁ አንልም። በሰዎችም ዘንድ ሄደን ዩኖ ዋት አም ሶሪ፣ ባለፈው እኮ የነገርኩ ነገር ውሸት ነው፣ እኔ ነኝ የተሳሳትኩ አንልም። ከነ እርማችን ውሙቫን መቀጠል ነው። እኛ መሄድ ብቻ ነው፣ እርማችንን ይዘን መቀጠል ነው። በእኛ ቤት ሰው አላየንም። በእኛ ቤት ሰው አላየንም። እግዚአብሔር ግን ያያል። አይ እግዚአብሔር አይ እግዚአብሔር አይ እግዚአብሔር። ስለዚህ ወገኖች እግዚአብሔር ግን ምን አለ? እንዳይፈረድባችሁ አትፍረዷል። መልእክቱ ይሄ ነው ወንድሞች፣ እንዳይፈረድባችሁ አትፍረዷል። በነገራችን ላይ ፈረንጆችም ይሄን ነገር አስተውላችሁ ከሆነ አንዳንድ ነገር ስል አንዳንድ ነገር ሲያወሩ ሰምታችሁ ከሆነ ኖ ኖ ፕሊዝ ዶንት ጃጅ ዶንት ጃጅ ኦር ዘይ ሜይ ሴይ ዶንት ጃጅ ሚ ቢኮዝ ይቅርታ አድርጉልኝ የሚስት ስልክ ነው። ስለዚህ ዶንት ጃጅ ይላል እግዚአብሔር ቃል ፈረንጆች ምን ይላሉ ዶንት ጃጅ ዶንት ጃጅ ዶንት ጃጅ ከተመጣት ከእግዚአብሔር ቃል ዶንት ጃጅ ስለዚህ ወገኖቼ ስለዚህ እንዳይፈርድባችሁ አትፍረዱ ያለው መድኃኔ ዓለም ክርስቶስ ነው ኢየሱስ ክርስቶስ አንድ ነገር የሚያስደንቀኝ ነገር አለ በጣም የሚገርመኝ ነገር እውነተኛ ፈራጅ ኢየሱስ ክርስቶስ ነው ፍርድን ሁሉ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ሰጠው ይላል። ኢየሱስ ክርስቶስ እንኳን እውነተኛ ፈራጅ ሲሆን የሚገርማችሁ በምድር በስጋ ማርያም በተመላለሰ ጊዜ ግን እኔ አልፈርድም ነው ያለው። ሰማችሁኝ። እኛ ግን ችግር የለብንም ስንፈርድ። እኛ ግን ችግር የለብንም ስንፈርድ። ወገኖቼ፣ ለምን ኢየሱስ ክርስቶስ ምን አለመሰላችሁ? በስጋ ማርያም በተመላለሰ ጊዜ በምድር በነበረበት ጊዜ ፍረድ አሉት። አልፈርድም ነው ያሉት። ታስታውሳላችሁ። ያቺ ዝሙት የፈጸመችውን ሴትዮ ፈሪሳውያን ግብዞች ይዘዋት መጡ። ኃጢአተኞች ናቸው እንደሷ፣ ከእሷ አይበለጡ። ከእሷ የሚለዩት እነሱ ትልልቅ እንደዚ አይነት ቀሚስ ይለብሱ ነበር። በትልቅ ቀሚስ ራሳቸውን ይሸፍኑ ነበር። ኃጢአት ግን ውስጣቸው እዚህ ድረስ ነበር። እነዚህ ሰዎች እቺ ሴት ዘሙታለች ብለው መድኃኒ ዓለም ክርስቶስ ጋር መጣ አመጧት ጌታ ሆይ፣ እቺ ሴት አያሃት፣ የምትገርም ጉድነች። የእሷ መቼም አይወራ። ያዝናት እኮ እጅ ከፍንጅ ያዝናት አሉት። አላቸው እጅ ከፍንጅ የሚገርመው ነገር የሚያሳዝነው፣ መቼም እኛ ሁልጊዜ ፍርደ ገምድሎች አደለን። እቺ ሴት ዝሙት ስትፈጽም ከሰው ጋር ነበር ከወንድ ጋር ነበር የፈጸመችው። ወንዱን ግን አላመጡትም ይዚያ አ ሶ ሁለቱንም ነበር ማምጣት እኮ ወንዶ የት ሄደህ አሀ ይዘዋት የመጡት ወንዶች አይደሉ? ወንዱንም አሸለኩት አሸለኩት። ስለዚህችን ይዘዋት መጡና ጌታ እንግዲህ ተወግራ ትልልቅ ድንጋይ ይዘዋል። ተወግራ ትሙት አሁደን ማመጣላችሁ። ኢየሱስ ክርስቶስ እንኳን በምድር ላይ በቆየበት ሰዓት በማንም ላይ አልፈርድም ነው ያለው። የራሴን ጨምሬ አይደለሁ እመጣበታለሁ። ስለዚህ ምንድን ነው አላቸው ሁ እጅ ከፍንጂ ዘናት መጣን አሉ። ጎንበስ አለና መጻፍ ጀመረ ይላል መጻፍ ደም ጻፈና፣ እንደዚህ ያለ እውነት ነው ህጉ ኮ ልክ ናችሁ። አትዘሙቱ ይላል። ስለዚህ ከናንተ መካከል በደለኛ ያልሆነ ኃጢያተኛ ያልሆነ እንዲህ አይነት ነገር ያልሰራ የመጀመሪያውን ድንጋይ ይወርውራል። እንዲህ እያሉ ያው ላጥ ላጥ ላጥ ላጥ ላጥ ብለው ጠፉ። ግብዞች አይደሉ ነግራቸዋለሁ። አው ግብዞች ይላቸዋል ውስጣቸው ከላይ ሲታዩ የሚያምሩ በቀሚስ ሲከፈቱ ግን ባዶዎች፣ እንደተለሰነ መቃብር ናችሁ ይላችኋል። መቃብር ወገኖች፣ ሐውልት ሲከፈት ውስጡ የተበላሸ አጥንት፣ የተበላሸ ሰው ነው ያለው። ስለዚህ ጻፈና ሁሉም ጠፉ፣ ሄዱ፣ አለቁ። ማንቀረ ክርስቶስና ሴትዮዋ ቀሩ? በዚህን ጊዜ ምናላት፣ አንቺ ሴት ከሳሾችሽ የት ሄዱ? አይ ከሳሾችሽ ከሳሾችሽ የት ሄዱ? ዛሬ ሁላችን ከሳሾች አይደለንም ወንድሜ? ሁላችን ከሳሾች ነን። ዊ ኦል አር ብሌመርስ ዊ ብሌም ኤቭሪባዲ በምድራችን ላይ ለወደቀው ችግር በመጥባ ሀገራችን፣ በቤተ ክርስቲያን ለወደቀው ፈተና ሁልጊዜ ዊ ብሌም ሳምባዲ ዊ ከመሆን የአዳም ልጅ አይ አዳም ልጅ ያው የአዳም ልጅ አደለ የወደቀ አዳም ልጅ አዳም ልጅ ምነው ምነው ምነው አዳም፣ ነግሬ ያለበት ስለ እኮ አይደለም። እቺ አንቴ ሰጣን ሴት እቺ እቺ እኮ ነች አለ። ብሌም ዊ ዶንት ቴክ ሪስፖንሲቢሊቲ ኃላፊነት አንወስድም። ጥፋቱ የኔ ነው አንልም። አውጥታችሁ ጣሉኝ እንደ ዮናስ አንልም። ጥፋት አንወስድም። ቤተክርስቲያን ያለን ሰዎች ጥፋት አንወስድም። መሪዎች ጥፋት አንወስድም። የቤተሰብ ኃላፊ አባወራዎች ጥፋት አንወስድም። ሁሉ ጊዜ ዊ ብሌም ሳምባዲ። ዌልካም አቦርድ የአዳም ልጅ እንኳን ደህና መጣ። አዳም እንደዚያ አይደል ያደረገው? ምነው አዳም ይለዋል፣ ይቺ ሴት አለ። ምነው አንቺ ሴት፣ ይቺ እባብ። ይቺ ኤብሪባዲ ሰኝ ብለም። ስለዚህ ይቺን ሴት መድኃኒዓለም ክርስቶስ፣ ከሳሾችሽ የት አሉ? እነዛ የሚከሱ። እኛ እንደዛ ነው እኛ በክሰስ እኮ ነው ስራችን። አሁን ክስም እኮ ደግሞ አንዱ እንደ እንትን ነው የወሰነው ነው ብለን፣ ሀገራችን ለምን እንደሆነች እነ ከላይ ናቸው፣ ሰሜኖች ናቸው፣ ደቡቦች ናቸው፣ ምስራቆች ናቸው አይደል። እኔ ቀኑ ሙሉ ስንጮሁ ምን ውለው፣ ማይ ፍሬንድ፣ ይሄ ከምንም ነገር አያነጻንም። በስት ቲንግ ሪስፖንሲብሊቲን ውስጥ የእኛም ጥፋት ነው፣ በዚህ ውስጥ የእኛም በደል ነው፣ የእኛ ማጥያት ጭምር ነው ብለን አንወስድ። ስለዚህ አይ ሰዎቹ የሉም ሄደዋል ሁሉ ማለች ጌታ ምን አላት እንግዲህ እኔ ማልፈርድብሽ። አይ ክርስቶስ እንኳን በስጋ በተመላለሰበት ዘመን በአንድም ሰው ላይ አልፈረደም፣ አልፈረደም። ሌላ ልጨምርላችሁ። ለምሳሌ አንድ ጀግና ወደ ክርስቶስ መጣና፣ ጌታ ሆይ ወንድሜ፣ ቤተሰቦቻችን ካለፉ በኋላ ውርሱን አላካፍልም አለኝ፣ ባክህ ፍረድልኝ አለ። እኔ በእናንተ ላይ ማንሾመኝ ፈራጅ አድርጓል? አይ ክርስቶስ እንኳን አልፈረደም በምድር ላይ ማን በእናንተ ላይ ንብረት አከፋፋይ አድርጎ ፈራጅ እኔ ማን እናደረገኛ? አለ ክርስቶስ። ሰማችሁኝ። እኛ ግን ቀኑን ሙሉ ላይሰንስ የተቀበልን ይመስላል። ቀኑን ሙሉ ስንፈርድ፣ በወንድሞቻችን ላይ በሐሰት ስንመሰክር ወገኖቼ። እግዚአብሔር ግን ምን ይላል? እንዳይፈረድብህ አትፍረድ። አያችሁ፣ እኛ ዛሬ ወገኖቼ፣ የእኛ ህይወትስ፣ እኛስ ዛሬ በዚህ ዙሪያ ህይወታችን እንዴት ነው? እንዴት ነው ሲታይ ዳልኳችሁ መድኃኒት ያጣ ኃጢአት ይዘን ነው የምንዞሩ። መፍረድ የሚባል በሐሰት መመስከር የሚባል መክሰስ የሚባል በተለይ የቤተ ክርስቲያን ሰዎች በመክሰስ እኛ አንደኞች፣ ፋክት እኮ ነው። ሄዶ ሰውየው መመለስ ጸልዮ እንደ አባቶች እንደ ቅዱሳን አባቶቻችን ሄዶ ጸልዮ ሰውየውን ለመመለስ መሞከር የለም እኛ ምን ተመችታለች። ዩቱብ ላይ ወተን እኮ አካኪ ዘራፍ ነው። ምን ችግር አለብን? መምህር ከሌለኝ ይሄን የመጣሁበት እንግዲህ ከሌለ የተባለ እንደዚህ እንደዚህ እንደዚህ ቀኑ ሙሉ ማይ ፍሬንድ፣ እግዚአብሔርን ሰውን በመክሰስ ማስደሰት አይቻልም። ልንገር ትችላለህ፣ ዛሬ ዩቱብም ሱምን ይሰጥሃል። ኢትስ ኦኬ። ገሷል። ሁላችንም የዘራ ነውን እናጭላለን። አንድ ቀን እናጭላለን። አንድ ቀን እንሸከመ አጭለን እንሸከመዋለን። መልካም የዘሩ መልካም ይሸከማሉ። ሲከሱ የኖሩ ደግሞ ከሳሽ። በነገራችን ላይ የከሳሽ አባት ማን ነው? እግዚአብሔር ሰውን አይከስም። የከሳሽ አባት ማን ነው? ሰይጣን። እኛ ለምን እንከሳለን? የአባታችንን ስራ ነው የምናደርገው። አዎ ወንድሜ ስማኝ። ስለዚህ መድኃኒት ያጣ ኃጢአት፣ ንስሐ የማያውቀው ኃጢአት፣ ሰው ሁሉ እንደ መብቱ እንደ መብቱ በሰው ላይ መፍረድን ያደርጋል። እግዚአብሔር ግን አትፍረድ። በነገራችን ላይ እንግዲህ ይህን ቃል ማን የተናገረው ብለን ብንል አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሌ ከሚጠፋ ምድር ቢጠፋ ሰማይ ቢጠፋ ይቀላላል። ስለዚህ ምን አለን ልጆች ስሙ አለን እንዳይፈረድባችሁ አትፍረዱ አለ። በነገራችን ላይ ይህን ቃል ማንበብ የምትፈልጉ የማቴዎስ ወንጌል ምዕራፍ ሰባት ከቁጥር አንድ እስከ አምስት ሉቃስ ወንጌል ምዕራፍ ስድስት ከቁጥር አርባ አንድ እስከ አርባ ሁለት አንብቡ። ከራሴ አልጨምርም ወገኖቼ ክርስቶስ ያለው ነው። ምን አለ? እንዳይፈረድባችሁ አትፍረዱ አለ። ቃሉን ላንብብላችሁ፣ ቢያንስ አንዱን ላንብበው። ማቴዎስ ወንጌል ምዕራፍ ሰባት ከቁጥር አንድ እስከ አምስት እንዳይፈረድባችሁ አትፍረዱ፣ በምትፈርድበት ፍርድ ይፈረድባችኋልና። በምትፈርዱት ፍርድ ይፈረድባችኋል። በፈረዳችሁት ፍርድ እሱ ኬዝ ሆኖ ይቀርብና በእናንተ ላይ ይፈረዳል። በምትፈርዱት ፍርድ ይፈረድባችኋል በምትሰፍሩት መስፈሪያ ይሰፈርላችኋል። የዘራችሁትን ታጭዳላችሁ። ኖ ዶንት ሜክ ሚስቴክ። እናጭዳለን። ስለዚህ እንደዚህ ላል ቁጥር ሶስት በወንድምህ አይን ያለውን ጉድፍ ስለምንታ ያለ በወንድም አይን ያለውን ጉድፍ ስለምንታ ያለ በአይንህ ግን ያለውን ምሰሶ ስለምን አትመለከትም። በወንድም ውስጥ እኮ ትንሽዬ ጉድፍ ነው ያለችው አንተ ውስጥ ግንዳለ ጊንዲላ አለ። ምሰሶ ምሰሶ ታውቃለህ፣ ይህ ፒላር አገር ቤት መካከል ላይ አቆሙታል። ቤት ጎጆ ቤት ሲሰራ እዚህም ቢሆን የትም ሀገር፣ ምሰሶ አለ ቤት ሲሰራ እዚ ኮርነር ነው እንጂ የሚቀመጠው ዋ ዋና ወፍራሙ እንጨት ማለት ነው፣ ፒላር ምን እለው። ስለዚህ አንተ ውስጥ ግን ትልቅ ግንድ ወይም ትልቅ ጊንዲላ አለ። ስለዚህ የወንድምህን ጉድፍ ለምን ትመለከታለ? እንደዚህ ይላል። በወንድምህ ያለው ያ በወንድምህ ዓይን ያለውን ጉድፍ ስለምንታያለህ፣ በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህ ከዓይንህ ጉድፍ ላውጣልህ፣ እባክህ ፍቀድልኝ ትለዋለህ። እንዴት ዓይነት ነውረኞች ነን! እሱኮ ያለችው ትንትየ የጉድፍ ነች። ጉድፍ ትንትየ። ይሄ ግን ትልቅ ምሰሶ አለ። ዓይን ውስጥ ምሰሶ ዲዩ አንደርስታንድ። ትልቅ ምሰሶ ግን እሱ የሰው ይኮ በጣም ስለማያስብ ነው እንጂ ወንድሜ አይሰማም። በጣም ይቅርታ አይሰማም ነው የሚሉኝ። ስርጉት በጣም አመሰግናለሁ። እንግዲህ ማቋረጥ ግዴታ ነው የሚሆንብኝ የማይሰማ ከሆነ በቃ። እንግዲህ ሰላም ሁኑ። አይሰማም ብላኛለች። የት ሌሎቻችሁ እንደዛ ነው። የማይሰማ ከሆነ የማይሰማችሁ ከሆነ እኔም ለምን ደክማለሁ? ስርጉት አንድ ጊዜ አረጋግጭ። ነኝ ቶተሊ አንቺ ጋር አይሰማም ብለሽኛል። ሌሎቻችሁ አይሰማችሁ ምልክት መስጠት አትችሉ? መልካም እንግዲህ የማይሰማ ከሆነ እዚህ ጋር ቆማለሁ። በሌላ ጊዜ እንማረዋለን። ያስተማረን፣ የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። በሌላ ጊዜ እንማረዋለን። አይሰማም ስላሉኝ የግድ ማቆም ግን ሰላሙን